የኢትዮጵያ የፋይናንስ ዘርፍ እንደ ዋጋ ንረትና የውጭ ምንዛሪ እጥረት ባሉ በርካታ ችግሮች ሲፈተን የቆየ ነው። ችግሮችን ለመፍታትም ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ከገባች ሰነባብታለች። ማሻሻያውም የኢትዮጵያን የፋይናንስ ዘርፍ አካታችነትና ተገዳዳሪነት ማሳደግ፣ የውጭ ምንዛሬ እጥረትን መፍታት፣ የውጭ ንግድንና እንዲሁም የውጭ ቀጥታ ኢንቨስትመንትን መሳብ፣ በተለይም የዋጋ ንረትን መቆጣጠር መሰረት ያደረገ ነው። በዚህ ሂደት ውስጥ ግን የኢትዮጵያ ብሔራዊ ባንክ በዚህ ዓመት የመንግስት ብድር ወደ ዜሮ መውረዱን በቅርቡ አስታውቋል። ይህም በሀገሪቱ ያለው የኢኮኖሚ መሳለጥ ውጤት ነው ይላሉ የምጣኔ ሀብት ባለሙያዎች። ይህ አመት በጣም በርካታ መለዋወጦች የተደረጉበት አመት ነው። በፋይናንሻል ሴክተሩ ጀነራል፣ በማክሮ ኢኮኖሚው መንግስት በተለያየ መንገድ ሪሶርስ ሞቢላይዝ ያደረገበት ዘመን ነው። በኢትዮ ቴሌኮምን በመሸጥ ሊሆን ይችላል። የዴት ሪስትራክቸሩን በራሱ አቅም ፈጥሮለታል መንግስት። ምክንያቱም በዚህ አመት ሊከፍል የሚገባው የነበረን ብድር አሁን ላይ ወደ ሌሎች ፕሮዳክቲቭ አክቲቪቲዎች እንዲያዛውር እና ኢኮኖሚውን የማምረት አቅም እንዲያሳድግ ነው አላማው፣ የሪፎርሙ አላማ አፍተሯል። ስለዚህ እነዚህ አይነት እነዚህ ሁሉ ሪሶርሶች ስላሉ የእነዚህ ሪሶርሶች ኢምፓክት ሊሆን ይችላል። ኢኮኖሚው ቫይብረንት እየሆነ ነው፣ በጥሩ ሁኔታ እየተንቀሳቀሰ በመሆኑና ያላትን እቅም ከማዕድን ከእርሻ ከአገልግሎት ከኢንዱስትሪ ያላትን እቅም ባላት መጠን ማለት ነው ባለው ሁኔታ አሟጦ መጠቀምን በደንብ ታስቦበት እየተካሄደ ስለሆነ በእኔ እምነት የተሻለ ነው ብዬ ያምናለሁ። እኔ እብን ከብሔራዊ ባንክ ፖሊሲ የበለጠ ሌሎች ሴክተሮች ላይ መንግስት ያካሄደው ስራ ነው የተሻለ ለውጥ ያመጣው በማክሮ ኢኮኖሚ ማሻሻያው በተከናወኑ ተግባራት የውጭ ምንዛሪ እጥረትን መፍታት እንደተቻለና የግሉን ዘርፍ የሚያሳትፍ የፋይናንስ ዘርፍ እውን መደረጉም ይነገራል። በዋነኛነት ግን መንግስት የበጀተውን በጀት በአግባቡ በመጠቀሙ ከብሔራዊ ባንክ በዚህ ዓመት የነበረበትን ብድር ወደ ዜሮ ማውረድ ተችሏል። ብድር አልተበደረ ማለት በራሱ በጀቱን አቻችሎ በጠቀም ችሏል ማለት ነው። በጀት የሚያስፈልገውን በጀት ወይ በራሱ ሰብስቧል ማለት ነው። ምክንያቱም በጀት ሲበጅት አንድም ከግብርና ከግብር ነክ ካሉ ነገሮች ይሰበስባል፣ ሁለትም ደግሞ ከሀገር ውስጥ ይበደራል፣ የሀገር ውስጥ ገንዘብ ያትማል፣ ከውጭ ብድርና እርዳታም አገኛሉ ብሎ ነው በጀት የሚበጅተው። ሰኔ ላይ በጀት ሲበጅት ሐምሌ አንድ ጀምሮ ማለት ነው። ስለዚህ ብድር አልተበደርኩም ማለት አንድም በጀቱን ያቺው የበጀታትን ከራሱ ያገኛትን ነገር ተጠቅሞ አብቃቅቶት ጨርሷል ማለት ነው። ሌላኛው የዕዳ ጫናውን ለመቀነስ ስራ ሰርቷል ማለት ነው። የሀገሪቱ የፋይናንስ ዘርፍ አሁን ላይ ተወዳዳሪ ገበያ መር እንዲሁም የግሉን ዘርፍ ማዕከል ያደረገ ዲጂታላይዝድና ደህንነቱ የተጠበቀ ማድረግ ተችሏል የሚሉት ባለሙያዎቹ፣ በተለይም መንግስት የገቢ ምንጮቹን ማስፋቱ ደግሞ ለዚህ ስኬት አንደኛው መንገድ ነው። የግብር ምንጮቹን አስፍቷል። መንግስት አምና ሰኔ ላይ አምስት መቶ ቢሊዮን ብቻ ሰበስባለሁ አለው። መንግስት ዘንድሮ ገና በዘጠኝ ወሩ አንድ ትሪሊየን እጥፍ መሰብሰብ መቻሉ የሚያሳየው የመንግስት በተሻለ መንገድ ግብር መሰብሰብ ስራ ላይ ማተኮሩ ነው የሚታየው። ስለዚህ ኢኮኖሚ የሚያመነጨውን ሀብት ማኑ ገቢ ለመሰብሰብ ትጋቱ ጨምሯል ያስብላል። የዴት ሪስትራክቸሩ ራሱ የቻለ አቅም የፈጠረበት፣ ፕራይቬታይዜሽኑ አቅም የፈጠረበት፣ ተጨማሪ አሲስታንስ ዲቨሎፕመንት አሲስታንስ እንዲሁም ብድር የተገኘበት ስለዚህ መንግስት በርካታ አሁን ላይ ያው በርካታ በሀምሳ ሚሊዮን ስልሳ ሚሊዮን ዶላር በጨረታ እያወጣ ገበያውን ለማረጋጋት የሚሄድበት አለ። ፕላስ የመንግስት ሊከፍል የሚገባ የነበረው ሪሶርስ ታክስ ቤዙን የማስፋት እነዚህ እነዚህ ነገሮች አሁን ላይ በርካታ ታክስ የተሰበሰበባቸው የተሰበሰበበት አመት እንደሆነ በሪፖርቶች እያየ ነው። ኢትዮጵያ ከአሁን ቀደም እዳ የተጫናቸው ሀገራት ውስጥ ስሟ ሰፍሮ እንደነበር የተነሳ ሲሆን አሁን ላይ ግን ይህ እዳን ወደ ዜሮ የማውረድ የመንግስት ቁርጠኝነት የኢትዮጵያን ገጽታ በእጅጉ የሚቀይር ነው። አሁን ይሄ ሂደቱ ወዴት ይወስደናል? እዳ ያልተጫናቸው መካከለኛ አገሮች መካከለኛ አገር ብቻ ሳይሆን እዳ ያልተጫነው መካከለኛ ገቢ ያላት አገር ነው የምትሆነው ኢትዮጵያ ና ብድር አሁን እንግዲህ ምንድነው የሆነው የሀገር ውስጥ ብድር ነው መንግስት ያቆሙ የሀገር ውስጥ ብድር ነው። ያቀደም እንዳልኩት የሀገር ውስጥ ብድር ማቆሙ ለሀገር ውስጥ ቢዝነስ ንግድ፣ የኢኮኖሚ እንቅስቃሴ እና የቤተሰብ የኖሮ የኑሮ ማሻሻ እንቅስቃሴን እድል ሰጥቷል። ያ ነው ኢኮኖሚ የሚያድገው ኢኮኖሚ መንግስት የሚያሳድገው መንግስት መሰረተ ልማት ነው የሚሰራው መንግስት እንዲያመቻቻል ኢኮኖሚ እንቅስቃሴ እንዲኖር ያመቻቻል። ያ ወደዚያ ትኩረት እያደረገ ነው። አሁን እንደ ሀገር የተገኘውን ከዕዳ የመላቀቅ ትልቅ ስኬት በሁሉም ዘርፍ ማፋጠን ይገባል።